በሚዲያ ጋጋታ አንድን ክለብ ላይ ወይም አንድ ቡድን ላይ ጥቃት ለማድረስ ተፈልጎ የተወሰነ ውሳኔ ነው የሚመስለው። መነሻ ምንድነው ያላችሁኝ እንደሆነ እንዴት ሁለት አይነት ውሳኔ በአንድ ጊዜ ይወሰናል? በአዲሱ ደረጃ መሰረት የሚወርዱ ክለቦች በሊጉ እንዲቆዩ እዛ ጋር መሀሪ ነው፣ ይቅር ባይ ነው ፌዴሬሽኑ። አራተኛ ውሳኔውን ስትመለከቱት ደግሞ ዋንጫው እንድነጠቅ፣ በፎርፌ ዋንጫው እንድነጠቅ ነው የሚለው እና እርስ በራሳቸው የሚጋጩ ውሳኔዎችን በአንድ ወንበር ላይ ተመሳሳይ ሰዎች በተመሳሳይ መተዳደሪያ ደንብ፣ በተመሳሳይ መመሪያ፣ በተመሳሳይ ሀገር፣ በተመሳሳይ ሊግ ላይ ይሄ ሆነ። ቅጣት ከሆነ ዘጠነኛ ላይ የሚያወራውም ቅጣትን ነው ማውራት ያለበት፣ አራተኛውም ቅጣትን ማውራት ነበረበት። ስለዚህ ቅጣቱ የሚዲያ ጋጋታን ለሚዲያ ጋጋታ ምላሽ ለመስጠት የተደረገ ቅጣት እንጂ የሚመስለው ህግና ደንብን መተዳደሪያን መሰረት ያደረገ አይመስልም። ምንድነው ነው ሪዝን ይሄ ያላችሁኝ እንደሆን አራተኛ ውሳኔው አራተኛ ውሳኔንና ዘጠነኛ ውሳኔን መመልከቱ በቂ ነው ባይ ነኝ።